የልደታ ማርያም ዓመታዊ ክብረ በዓል በደማቅ ሁኔታ ተከበረ። የእመቤታችን የቅድስት ልደታ ማርያም ዓመታዊ ክብር በዓል በአዲስ አበባ ካቶሊካዊ ሰበካ በልደታ ማርያም ካቴድራል ግንቦት 1 2017 ዓ.ም በድምቀት ተከበረ። የዕለቱ መሥዋዕት ቅዳሴ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ያሳርገዋል። በዕለቱም ክቡር አባ ዳንኤል ጌታቸው ባሰሙት ቃል እግዚአብሔር የእናታችን የቅድስት ድንግል ማርያም ሕይወት ተነግሮ የማያልቅ መሆኑን በመግለጽ እግዚአብሔር ስላደረገልን ድንቅ ነገር የምንተነፍስበት የበረከት በዓል ነው ብለዋል። የእመቤታችንን የልደት በዓል ስናከብር የእግዚአብሔርን ትልቅነት ማሰብ ያስፈልጋል። ምክንያቱም እመቤታችን የእግዚአብሔር ግዙፍ ምስጢርና ምንነት የሚገለጥባት ናት ሲሉ አስተምሯል። ልደቷን ስናከብር የጌታችን የመድኃኒታችንን የኢየሱስ ክርስቶስ ሰው መሆኗን እናክብራለን። በእርሷ መገኘት የእግዚአብሔር መገኘት ስለምናከብር እድለኞች ነን በማለት አስተምሯል። በመሆኑም ከእመቤታችን የምንማረው እግዚአብሔር መሸከምና ስለ ምረቱ መተረክ ስለሆነ እመቤታችን ቅድስት ድንግል ማርያምን የተመሰገንሽ ነሽ እንበላት በማለት ስብከታቸውን አጠቃሏል። በክብረ በዓሉ ላይ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ስላሴ የአዲስ አበባ አገረ ስብከት እንደ ራሴ ክቡር አባ ተስፋዬ፣ የባህር ዳር ደሴ አገረ ስብከት ብፁዕ አቡነ ልሳነ ክርስቶስ፣ በርካታ ቁጥር ያላቸው ምእመናን፣ ክቡራን ቆሞሳት፣ ደናግል፣ ወንድሞችና እህቶች እንዲሁም ወጣት መዘምራን ተገኝተዋል። በክብረ በዓሉ ተገኝተን ያነጋግርናቸው የሚ የተሰማቸውን ጥልቅ ደስታ ገልጿል። የሰላም ካቶሊክ ቴሌቪዥንም ለመላው ካቶሊካዊና ክርስቲያኖች በሙሉ የእንኳን አደርሳችሁ መልካም ምኞቱን ይገልጻል።